በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ የሆናችሁ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባፈቀረን አንድ ልጁ በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አደራችሁ? እንደምን ስዋላችሁ? እንደምን ሳመሻችሁ? አሜን። እግዚአብሔር በቸርነቱ በምሕረቱ ጠብቆ እዚህ ሰዓት ያደረሰን የአባቾቻችን አምላክ የኛም አምላክ ስሙ ለዘላለም የተመሰገነ ይሁን፣ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ድንገት ይፈቅድልን የእመቤታችንን የቅድስት ድንግል ማርያም ታምሯን ማንበብን እንጀምራለን። ለመኗ ክብሯ በእውነት ለዘላለሙ ይደረብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። እግዚአብሔር የመላእክት አለቃ ገብርኤል፣ ሂድ ለጽዮን ልጅ ለድንግል የእግዚአብሔር የባህሪ ልጁ ወደ አንቺ ይመጣል፣ ስጋሽን የሚለብሳል ብለህ ንገራት የሆም ከአንቺ የሚወለደው ጽኑ ነው፣ ብለህ ነገራት አለው። የደንቆሎች የሚሰሙበት፣ ዲዳዎች የሚናገሩበት፣ ወራም የሚያዩበት፣ መታም መንታም የሚነሱ መንታም የሚነሱበት፣ ሙታን የሚነሱበት፣ ለምጻሞችም የሚነጹበት፣ አንካሳም የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ ነው፣ ደረሰ ብለ ነገራት አለው። ገብርኤልን ሰምቶ በግንባሩ ተደፍቶ ጌታዬ ይህ የምትነግሬ ይደረግ ዘንድ እንደምን ይሆናል? አለው። ጌታም የጀመርሁትን ቸርነት ፈጽሙ አየወይኒ ግን ቢቆረጣል አለ። ክርስቶስ ይሞታል ወይም ወይራም ከበለስ ጋር ይተከላል አለ። መስቀል ይተከላል ቀጽሮቹም ይቀጸራሉ አለ። ምግባር ሃይማኖት ጋር ይሰራል የአሌፍና የኤሌፍ የኤሌፍና የኤሌም ወገን ይነስግሳል ገብርኤል ሆይ ሂድ ለዳዊት ልጅ እግዚአብሔር ካንቺ ጋር አለና ደስ ደስ ያለሽ ድንግል ወይ ደስ ይበለሽ በላት አለው። ለዘላለም ነግሶ የሚኖር ነው ትጸንሻለሽ። መልአኩ ገብርኤል ይህን ሰምቶ ሰገደ። ልብሱንም በላዩ ላይ ይዞ በመስቀል ቀኝ ይወርድ ዘንድ ይወርድ ዘንድ ጌታም መግባትና መውጣትን በፍቅር በአንድነት ይሆን አለው። ዘካርያስም ረግመህ አንደበቱን እንዳሰር እሷ እንደ ደስ አሰኛት እንጂ ያለው ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባለው ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያውም ያሉ ሁሉ የምንሰማው ምንድን ነው አይሉ ነበረ። የተደረገበትን ቦታ አላወቁም ነበር። ገብርኤል እሁድ ቀን በሶስት ሰዓት ለእመቤታችን ሀረና ወርቅ እያስማማች ስትፈትል እየሰገደና እጅ እየነሳ ነገራት የእውነተኛ ንጉስ እናቱ እመቤታችን ለአንቺ ፍቅር አንድነት ይገባል አለ። አንቺ ከሴቶች ተለይተሽ ንድ ክብርት ነሽ አላት። አምላክም የወለድሽ በድንጋሌ ስጋ በድንጋሌ ነፍስ የጸናሽ ክብርት እመቤታችን የመላኩን ገብርኤል ቃ ሰምታ እንዲህ ያለ ሰላምታ እንደምን ይቀበሏል እንጃ አለችው። መላኩም ማርያም ሆይ፣ መንፈስ ቅዱስ ያርብሻል ኃይል ሉልም ወልድም ይጸልብሻልና አዞሽ አዞሻት አትፍሪ አላት። ይችንም ይህም ከአንቺ የሚወለደው ጽኖ ሀያል ነው። ስሙም ወገኖቹን ኃጢአታቸውን ፍዳ ፈጽሞ የሚያድናቸው ኢየሱስ ይባላል። እመቤታችን የሁሉ እየታገረዶ ገረዱ አለው፣ እንደ ቃል ይሆንልኝ አለችው። ያ መላክ ከእሷ ሄደ፣ ተሰወራት። አካላዊ ቃልም በማጽኗ ውስጥ አደረ። በዚያች ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ልመኗ ክብሯ በእውነት የሁላችን ይደረግልን፣ አሜን። አንድ አምላክ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልና። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። ዳግመኛ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በዛ ጊዜ ከ ከዚህ ሕዝብ አመጻ ስራ የተነሳ ባለም ላይ ስለሚደረገው ነገር ፀሐይና ዝና ጨረቃይ ያለቅሳሉ። በከዋክብት ላይ ልዩ ታምራት ይገለጽና የጥበበኞች ጥበባቸው ይጠፋል። እነዚህ ሕዝቦች ራሳቸውና ጥበበ ጥበበኛ ና ትንቢት ተናጋሪ ነቢይ አደርገዋለሁ። ከረከሰች ሃይማኖታቸው እርስ በእርሳቸው በርሳቸው ይረዳዳሉ። ከጨለማ ሀገር በሚወጣ በትር ማአት ከፀር ወገን የሆኑ ሰዎች ትምህርቴን ይለውጣሉ። ከወገኖቹም ብዙዎች ይሰጡባቸዋል፣ እንደነሱም ይሆናሉ። ከእርሱ የራቁ እነርሱም ያልተከተሉ ግን ብፁዓን ናቸው። በዛ ጊዜ ተራራና ኮረብታ ያለቅሳሉ፣ ወንዞች ይደርቃሉ፣ ሀገር ይዘልፋሉ፣ ቤተ መቅደስ ይመዘብራል። እነዚህ የጥፋት ልጆች በወገኖች ላይ ይቀጠቅጡባቸዋል። ባለ ዘመናቸው አንገታቸው የደነደነ ልቦናቸው እንደ ድንጋይ የጠጠረ ነውና፣ በነገስታ ላይ በነገስታት ላይ በገዥዎች ይነሱባቸዋል፣ ከዙፋናቸውም ይገለብጧቸዋል። በእኔ ስም በሚያምኑ ሁሉ ላይ በጠብ አስነስሽነት እርስ በርሳቸው ይተባበራሉ፣ ሕጌን ያፈርሳሉ፣ ትእዛዜን ይጥሳሉ። ወገኖችም ከእነሱ ፊት ሸሽተው ይሄዳሉ። እኔ ግን የሚያምኑብኝ እስካለም ፍጻሜ ሳልተዋቸው ወይም ሳልለያቸው ከነሱ ጋር እኖራለው። ይቅርታው ቸርነቱ ለዘላለም በውለት ይደረግልን። አሜ አንድ አምላክ በሚሆን ባብ ሁሉ መንፈስ ቅዱስ መጋቢት ፳ ቀን በዚች ቀን በእስክንድሪያ ከተሾመው አባቶቻችን ሊቃነ ጳጳሳት ሃምሳ ሰባተኛ የሆነ የከበረ አባት የእስክንድርያው ሊቀ ጳጳስ አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘናት መከራ ደረሰበት። ጎህ በሚባል አገር የተሾመ የዚህ የኃላፊው ዓለምን ክብር የሚወዳ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱ ውስጥ ደነው ሰር በሚባል ሀገር ያሉ መምናንን የቤተ ክርስቲያናቸው ጨውን ሕንፃውን አደሱ ሊያከብሯትም በፈለጉ ጊዜ አገሩ ታላቅ ከሳቾ ሊባረክ ወደው ወሊቀፋፋሳቱንና በሀገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣለ እንዲያስመጣቸው ይህ ክፉ ኤጲስቆጶስ ለመኑ ተርሱ ግን እምቢ አላቸው። ልመናቸውንም መቀበለ አልወደደም። እነርሱም በራሳቸው ፈቃድ ይህን ክፉ ኤጲስቆጶስ ሳይፈቅድ ሊቀፓፓሳቱንና ኤጲስቆጶሳትን ሁሉ አለከው አስመጧቸው። ሊቀፓፓሳት አባ እና። ኤጲስቆጶሳት ሁሉ በመጡ ጊዜ ምሳ አዘጋጅተውላቸው አዘጋጅተውላቸዋል አዘጋጅተ አዘጋጅቻለሁ እና ብሎ አዘጋጅቼላቸዋለሁ እና ብሎ በቤተክርስቲያን ውስጥ ትቷቸው ሄደ። ማርታ ማርታ ብዙ ማርታ ማርታ በብዙ ማዘጋጀት ብዙ ትደግሚያለሽ፣ ግን ጥቂቱ ይበቃል ያለውን የጌታን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱ ኤፒስኮፖሳቱ ከቅዳሴው ስርዓት ይጀመር ዘንድ ሊቃ ጳጳሳቱ ለመኑት። ግድ ባሉት ጊዜ በሊቀ ጳጳስናው ማረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑ ከስልጣናቸው በላይ ነው እና የቅዳሴውም ስርዓት ጀምረ። ያ የክፉ ኤፒስኮፖስ በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ በመጣ መስዋዕቱንም ከመቅደስ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መስዋዕት አምጡ ብሎ አዘዘ። አምጥተውም ቀድሶ ለህዝቡ ስጋ እንደመሆነ አቀበሏቸውና አሰናበታቸው። በማግስቱም ይህ አባት አባ ሚካኤል ህዝቡን ሰበሰበ። ከእርሶ ጋር ያሉትንም ኤጲስ ቆጶሳት ካህናቱንምና አንድነት ሰብስቦ ይህ ክፉ ኤጲስ ቆጶስ ከሹመቱ ሽረው በእርሱ ፋንታ ሌላ ኤጲስ ቆጶስ ሾሙ። ይህም ላስቆርጦ ሰው ለይሁዳ ለሁለተኛ የሆነ የምስክር አገር ወደሚገዛ ስሙ አህመድ አህመድ ወደ ወልደ በጥሎን ወደሚባለው ሹም ሂዶ ይህን አባ አባ ሚካኤል እንዲህ ሲል ነገር ሰራበት በሌላ ኤጲስ ቆጶሳት ዘንድ በብዙ የወርቅና የብር ገንዘብ እንዳለ እንዲሁም ንዋየ ቅድሳትን የተለም የተመሉ እንደሆኑ መኮነኑ ወይ እወቃለው ወይ መኮነኑ ሚያባት ወደርሱ አቀርቦ ንዋየ ቅድሳቱን እንዲሰጠው ፈለገ። እርሱም ስጋዬን እንደፈለግህ አድርገው ነፍሴን ግን በእግዚአብሔር እጅ ናት ብሎ ለከለከለው። እጆችና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከአንድ ዓመት በላይ ኖረ። በእስር ቤት ውስጥ በኖረ ዘመንም ከለምለም እንጀራ እና ከጨው ከበሰለ አተር በቀር ሳይበላ ሁልጊዜ ይጾም ነበረ። ከዚያ በኋላ አንድ ጻፊ መምን ዮሐንስ የሚባል መቶ ለዚህ ብለከበረ አባት አባ ሚካኤል ዋስ ነው። ለመንኮነኑ አባ ሚካኤል ሀያ ሺው የወርቅ ዲናር እንዲሰጠው ሁኖ ከሆን ይወቶ ወደ ቤቱ ሄደ። ጥቂት ቀንም ተቀመጠ። ታላቆች መምናል ና የአስቄጥስ ገዳመነ ኩሳት አስር ሺ ወርቅ ዲናር ሰበሰቡ ደግሞ የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለአስር ሺ ዲናር ሸጡ ያ ሺ እስከ ሀያ ሺ እስከሚመላ ሰበሰቡ ሊቀ ጳጳሳቱም ለመኮንኑን ይህንን ሀያ ሺ የወርቅ ዲናር ሰጠው መኮንኑን አስር ሺ የወርቅ ዲናር እንደ ግብር ሆኖ በየአመቱ እንዲከፈል ጽፎ አስፈረመው ጊዜም አስፈረም አስፈረመው ይዚውም ሲቀርብ አባት አባ ሚካኤል ከመልህ ሲለምን ተነስቶ ወጣ። በይበልስ በልበይስ ወደ ተባለው ሀገርም ደረሰ። አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድራ መነኩሴ የገባ ከሊቀ ጳጳሳት ቡራጅ ተቀብሎ ተመልሶ በርበር አጠገብ ከረዱ ጎን ቆሞ አትዘን በልብም አትቀዝ ከዛሬ ትውለት እስከ አርባ ቀኖች ድር ትድናለህ ላይህ ያለው የዳ ደብዳቤ ተቀበለ ተቀበላለህና ለመኮነኑ ምንም አትሰጠውም ብለው ለአባት ለአባት ሊቀ ጳጳሳት ነገረው። አለው ያረዶም እንዳለው ነገረው። ዳሁን መነኩሴ ፈለጉት ግን አላገኙትም። አርባ ቀኖች ሳይፈጹ ያመነኩሴ መንኩስ በግፋ ሟሟት ሞተ። በእርሱ ፋንታም ልጁ ተሾመ። ለዚህም አባት ያን ደብዳቤ መለሰለት። ይህም አባት ያሁን መነኩሴ ትንቢት እንደተናገረ ደብዳቤው ተቀብሎ ቀደደው። ከዳም ነዳነ ይህ አባትን በታላቅ መከራና ባዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኖር አሜንም። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛር ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና ስለዚችም ምልክትን ገናናነት ብዙዎች አምኑ። ለጌታ ለኢየሱስ ክርስቶስ ከችራ አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜንም በዚችም ዕለት የተመሰገነችና የከበረች ተጋዳይ የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሁና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እሷ ግን በክብር ባለቤት በክርስቶስ የምታምናት ስግዋንም እስኪ ከሳ እስኪከሳ እስኪደርቅ መልኳም እስኪጠወልቅ ድረስ በስውር ጾም ትጸልያለች። አስር አመት በወላት ጊዜ እናት አባቷም ምን ያቀሳሻል? አሏት። እርሷም እኔ ሰዓት ያት ይቅር ይለኝ ዘንድ የክርስቶስ ባለቤት ወደሆነ ወደ ጌታ ኢየሱስ ክርስቶስ እጸልያለሁ አለቻቸው። አባቷን በሰማ ጊዜ ወደ ተማሪዎች ሂዶ የልጁን ስራ ነገረው። እርሱም ወታደሮች ልኮ አስመጣት። ለጣወትም እንድትሰገድ መኮንኑ አባበላትም ዲማ ለባለችው ጊዜ ወዳውን ቤት አስገቧት። እናቷም ክርስቲያናዊት ናት የመጣች በክብር ባለቤት በኢየሱስ ክርስቶስ እምነት ታበረታታት ነበር። ከዛ በኋላ የብረት የሆነ የሰሌዳ ክርታስ የሰሩላት ዘንድ በሳትም አግለው ክንዶቿን ከወገቦቿ ጋር አንድ እስኪሆኑ እንዲያጠብቋት እንዲያጣብቋት አዘዘ። ይህንንም ባደረጉ ጊዜ ያንን የብረት ክርስታ ሰብራ በደህና ወጣች። ህዝቡ ይህንን አይተው በክብር ባለቤት በኢየሱስ ክርስቶስ አራት ሺህ ሰባት መቶ ያህል ያምኑ በሰማዕትነት ሞቱ። የሰማዕታት አክሊልም ተቀበሉ። ሁለተኛም ደግሞ እስር ቤት አስገቧት። ጥፍሮች ያሉት የብረት በበሬ ሰሩላት ወዷን ያስወግ ያስወጋት ዘንድ ሊሰነጥቋትም ወደ እርሷ ቀረቡ። ይህንም ባደረጉባት ጊዜ በጌታ ኃይል በሬውን ወዲያና ወዲህ ተከፈለ። ህዝቡ ይህንን ባዩ ጊዜ በክብር ባለቤት በጌታ በኢየሱስ ክርስቶስ በዘጠኝ መቶ ሰማንያ አምስት ያህል ሰው አምነው በሰማዕትነት አረፉ። ከዚያ በኋላ መርዝ ተከተመሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም አራት ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ በጸለየ ጊዜ ድንጋዩ ወደ ሶስት ተከፈለ ብዙዎች አረማውያንም በክርስቶስ አምነው በሰማዕትነት አረፉ ለቅድስቲቱ ግን የብረት የምንቸት አዘጋጁላት በውስጡ የፈላ እርሳስን በላይ ያፈሱባት ዘንድ በነቁት ጊዜ በላያቸው ተሰብሮ የሚያሰቃያቸውን ገደላቸው ንጉሱ አይቶ ተቆጣ ራሷንም በሰይፍ ቆርጡ ዘንድ አዘዘ። ምስክርነት ምስክርነቷንም ከምትፈጽምበት ቦታ በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራጦኒቃ ሆይ አንቺ ብጽዕት ነሽ፣ ስምሽን በሕይወት መጽሐፍ ተጽፏልና የሚል ቃል ወጣላት። ከዚያ በኋላ በሰይፍ ተቆረጠች። በጸሎቷ የሚጌ በረከቷ ከኛ ጋር ለዘላለሙ ይኑር አሜን።

ጻድቃን ትጓን መላይ ፍጹማን እንደናገል እንዲሁም ደጓጎች መነኩሳት ለጀዋቂ ሳይል የምንሰበሰብበት እኔ ጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምፆ የጻፈውን ያጻፈውን ከግዝ ወደ አማርኛ የተረጎመውን ቃለ ንባውን በእርጋታ መንፈስና በተመስጦልን ያዳምጠውን በደለኛ ሁሉ የምታስብር እይታ እናት ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ ኢየሱስ ክርስቶስ በአንድነት ይማረን፣ ኢየሱስ ክርስቶስ በአንድነት ይማረን። ለዘላለሙ አሜን።